ራሰ ለስሐ አልጫ ሆነ ለስሐ አልጫ ሆነ የወጥ ለቅሐ አበደረ ለቅሐ አበደረ ለብሐ ሰራ ለብሐ ሰራ የሸክላ ብቻ ለታ ተጎነጨ ለታ ተጎነጨ የመጠጥ ሎሃ ጻፈ፣ ሎሃ ጻፈ ለጠሃ ገበረ፣ ለጠሃ ገበረ

ምሳደረገ መስሐ ምሳደረገ መርሐ መራ መርሐ መራ የሚመራ ሁሉ ሞረቀሀ ላጠ ሞረቀሀ ላጠ ሞቀሀ አሰረ ሞቅሐ አሰረ የሰው ብቻ መታ ሳሳ ቀጠነ ረቀቀ መታ ሳሳ ቀጠነ ረቀቀ መንዘሃ ተደላደለ መንዘሃ። ተደላደለ መድሃ ፈጨ መድሃ ፈጨ ሞጠሃ ለበሰ ሞጠሃ ለበሰ ሰርሃ ሰራ ሰርሃ ሰራ ሰረሃ አቅናና አብራራ አከናወነ ሰርሐ አቅናና አብራራ አከናወነ ሣርሐ አበራ ሣርሐ አበራ ሰብሐ አመሰገነ ሰብሐ አመሰገነ የጌታ ሰብሐ ስብ ሆነ ሰብሐ ስብ ሆነ የሰው የከብት ሰነሃ በራ ሆነ ሰነሃ በራ ሆነ ሰየሃ ታመመ ሰየሃ ታመመ ሴሃ ወገጠ ሴሃ ወገጠ ሰጥሃ አሰጣ ዘረጋ ሰጥሃ አሰጣ ዘረጋ ሰፍሃ ሰፊ ሆነ ሰፋ ሰፍሃ ሰፊ ሆነ ሰፋ ረምሃ ወጋ ረምሃ ወጋ የጦር

ቀደደ ሮሃ ወለወለ አራገበ አናፈሰ ሮሃ ወለወለ አራገበ አናፈሰ ቀህቀሃ ተንቆራቆሰ አሰምቶ ተናገረ ቀህቀሃ ተንቆራቆሰ አሰምቶ ተናገረ ቆለሃ ፍሬ ያዘ

ቄቅሃ ፈተገ ቄቅሃ ፈተገ ቄሃ ቀላ ቄሃ ቀላ የመቅላት ቀድሃ ቀዳ ቀድሃ ቀዳ የመጽሐፍ የእሳት የውሃ በህብሃ ከረፋ ቀረና በህበሃ ከረፋ ቀረና በሁባሁ ሸተተ በሰበሰ በሁባሁ ሸተተ በሰበሰ በልሃ ተሳለ ስለት ሆነ በልሃ ተሳለ ስለት ሆነ ባልሃ አዳነ ባልሃ አዳነ በርሃ ብርሃን ሆነ በርሃ ብርሃን ሆነ በርሃ በራ ሆነ በርሃ በራ ሆነ በዝሃ በዛ በዝሃ በዛ በጥሃ በጣ

ሰለጠነ በቃር ተቀበለ ተበወሃ ሰለጠነ በቃር ተቀበለ ተነሃ አገመ ተነሃ አገመ ተዋፀሐ ተፈጨ ተቆላ የመከራ ተዋፀሐ ተፈጨ ተቆላ የመከራ ተወሃወሃ ተመላለሰ ተወሃውሃ ተመላለሰ ተየውሃ የዋ ሆነ ተሞኘ ገራም ሆነ ተየውሃ የዋ ሆነ ተሞኘ ገራም ሆነ ቴሃ ቀላወጠ ቴሃ ቀላወጠ ተጋህገሃ ክፍት ክፍት አለ ተጋህግሃ ክፍት ክፍት አለ ተጋውሃ ጎረቤት ሆነ ተጋውሃ ጎረቤት ሆነ ተግሃ ተጋ ተግሃ ተጋ ተጻበሃ እንዴት አደርህ ተባባለ ተጻበሃ

ነፃ ነፍሀ ነፋ ቀበተተ ነፍሀ ነፋ ቀበተተ አምሀ እጅ ነሳ አምሀ እጅ ነሳ አመልታሃ አመሳቀለ አመልታሃ አመሳቀለ አመርጋሃ አንከባለለ አመርግሃ አንከባለለ አመርቅሃ ሰራ አመርቅሃ ሰራ የቤት አመብኩሃ አናፋ አመብኩሃ አናፋ የእሳት የትንፋሽ አስተማዘሃ አቀበጠ አቀማጠለ አስተማዝሐ አቀበጠ አቀማጠለ አርሰሃሰሃ አረሳሳ አስነወረ አርሰሃሰሃ አረሳሳ አስነወረ አቅያሃየሃ አቅላላ አቅያሃየሃ አቅላላ አብሃ አሰናበተ ፈቀደ አብሃ አሰናበተ ፈቀደ አንሰሃሰሃ አነሳሳ ተነሳሳ አንሰሃሰሃ አነሳሳ ተነሳሳ አንቆቀሃ ቋቋ አንቆቀሃ ቋቋ የንቁላል አንበሃበሃ ዱብ ዱብ አደረገ አንበሃበሃ ዱብ ዱብ አደረገ አንከሃከሃ ፈተፈተ አንከሃከሃ ፈተፈተ አንገሃ ማለደ አንገሀ ማለደ የመገስገስ

ዘግሃ ዘጋ የወሃ አታለለ የወሃ አታለለ ደህሃ ጸና ደህሃ ጸና ደምሃ ጠለቀ ደምሃ ጠለቀ ደርግሃ ደረተ ሰፋ ደርግሃ ደረተ ሰፋ ደቅሃ ደቃ ቀጠቀጠ ደቅሃ ደቃ ቀጠቀጠ ገህሃ አበራ ገህሃ አበራ ገህግሃ ክፍት ክፍት አደረገ ገግሀ ክፍት ክፍት አደረገ የመስኮት ገምሃ ነጨ አለፋ መለጠ ገምሃ ነጨ አለፋ መለጠ የቁርበት ገርሃ ገራ ግር ሆነ የጠባይ የእርሻ ገርሃ ገራ ግር ሆነ የጠባይ የእርሻ ጎረሃ ተተነኳኮለ ጎረሃ ተተነኳኮለ ገነሃ ተቆጣ ገነሃ ተቆጣ ጎሃ ጠባ ነጋ ጎሃ